ግብፅ ከጠብ አጫሪነት መግለጫዎችና ኢ ፍትሐዊ ከሆኑ የቅኝ ግዛት የይገባኛል ጥያቄዎች ልትቆጠብ እንደሚገባ የውኃና ኢነርጂ ሚኒስቴር አሳሰበ። ግብፅ በአባይ ወንዝና በታላቁ የኢትዮጵያ ሕዳሴ ግድብ ዙሪያ ዛሬም እኔ ከሞትኩ ሰርዶ አይብቀል ትርክቷን መቀጠሏን የውኃና ኢነርጂ ሚኒስቴር ባወጣው መግለጫ አስታውቋል። ሚኒስቴር መስሪያ ቤቱ በመግለጫው የግብፅ ጠብ አጫሪ አካሄድ መቀጠሉን አንስቶ ሀገሪቱ ያወጣችው የቅርብ ጊዜ መግለጫ ግብፅ በአባይ ወንዝ ተፋሰስ ላይ አለኝ በምትለው የተለመደ ታሪካዊ መብት የተቃኘ እንደሆነም ጠቁሟል። የግብፅ የቅኝ ግዛት ዘመን አስተሳሰብ ከትብብር ይልቅ የኢትዮጵያን አቅም ዝቅ አድርጎ የመመልከት የከሸፈና የተሳሳተ ፖሊሲ እንድትከተል አድርጓል ሲል ጠቅሷል። ኢትዮጵያ የአባይን ወንዝ በመጠቀም የመልማት ፍላጎቷን ለመገደብ የሚደረግ የትኛውም ጫና ከልማት ጉዞዋ አያስቆማትም ያለው መግለጫው የኢትዮጵያ ብልጽግና ምንም አይነት ትንኮሳና የእጅ አዙር ጦርነት ወደኋላ የማይመልሰው እንደሆነም አጽንኦት ሰጥቷል። ኢትዮጵያና ሌሎች የአባይ ተፋሰስ ሀገራት ለአስርት ዓመታት በዓለም አቀፍ ሕግጋት መሰረት የድንበር ተሻጋሪ ትብብርን እውን ለማድረግ ከግብፅ ጋር ለመስራት መሞከራቸውን የጠቀሰው መግለጫው የትኛውም የትብብር ጥያቄ ግን በግብፅ የተሳሳተ አካሄድ ሲደናቀፍ መቆየቱን አስታውሷል። ከዚህ ባለፈ ግብፅ የሌሎችን የተፋሰሱ ሀገራት ፍላጎትና መብት በመዘንጋት የሙጥኝ ብላ ከያዘች የቅኝ ግዛት ዘመን የመነጨ ታሪካዊ መብት አስተሳሰቧን ለመጫን ጥረቷን መቀጠሏንም ሚኒስቴሩ በመግለጫው ጠቅሷል። የአባይ ጉዳይ መፍትሄ የሚያገኘው ከሚመለከታቸው አካላት ጋር በቀጥታ በመወያየት መሆኑንም የተነሳ የውሃ ደህንነት የሚረጋገጠው ሁሉም የተፋሰሱ ሀገራት የአባይን ወንዝ ፍትሐዊና ምክንያታዊ በሆነ መንገድ ሲጠቀሙ ብቻ መሆኑን መግለጫው ጠቁሟል። የግብጽ ዕጣ ፈንታ ከሌሎች የተፋሰሱ ሀገራት ጋር የተቆራኘ በመሆኑ ብቸኛው ምክንያታዊ አማራጭ ግብጽ ከላይኛው የተፋሰሱ ሀገራት ጋር ያላትን ግንኙነት ከዛቻ ዘለፋና፣ ሌሎች ያልተገቡ ድርጊቶች አጽድታ ከሌሎች የተፋሰሱ ሀገራት ጋር በእኩልነት ስትወያይ ብቻ ነውም ብሏል ሚኒስቴር መስሪያ ቤቱ። የግብጽ ድርቅ ገጠመኝ ስሞታ በፍጥነት ወደ በጎርፍ ተጥለቅልቅ ያለው ጽንፍ መቀየሩ ግብጽ የጋራ ጥቅምን ማዕከል ያደረገ መፍትሄ ማግኘት መንገድ አለመፈለጓን ማሳያ እንደሆነ ያነሳው መግለጫው፣ ግብጽ ሱዳንንም ወደ ፈጠረችው ቀውስ ለመጎተት እየሞከረች ነው ብሏል። ኢትዮጵያና ሱዳን በህዳሴ ግድብ ላይ ውጤታማ ቅንጅት እንዳላቸውም የተጠቀሰ ሲሆን ይህን ወንድማዊ ትስስራቸውን ወደ ህዝባቸው የጋራ ልማት ማሸጋገር እንደሚቀጥሉም ነው የተገለጸው። ኢትዮጵያ በአባይ ጉዳይ ላይ ካልተገቡ መግለጫዎችን እና ጠብ አጫሪ ድርጊቶች በመቆጠብ ለዲፕሎማሲያዊ መንገዶችና የወዳጅነት አካሄዶች የቅድሚያ ቅድሚያ መስጠቷን እንደምትቀጥል አጽንዖት ሰጥቷል።